የምርጫ ቁሳቁስ በደረሰባቸው አካባቢዎች በነገው ዕለት የመራጮች ምዝገባ ይጀምራል፣ አለ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ። የ2017 ሀገር አቀፍ የመጅሊስ ምርጫ በሀገር አቀፍ ደረጃ አጠቃላይ የምርጫ ምዝገባ ሰኔ 13 ይጀምራል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ እስካሁን ያከናወናቸውና ቀጣይ ስራዎችን አስመልክቶ ዛሬ መግለጫ ሰጥተዋል። መግለጫ የተከታተሉ ባልደረባችን ጀማል አህመድ ነው። ተጨማሪ መረጃ ላይ ደርሰን እዚህ ስቱዲዮ ተገኝቷል። እንዴት ዋልክ ጀማል? እንዴት ነህ ሀይሌ? አመሰግናለሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ ከተቋቋመ ጀምሮ እንግዲህ የተለያዩ ስራዎችን በማከናወን የዘንድሮውን የ2017 የመጅሊስ ምርጫ ለማከናወን ሲዘጋጅ ነበረ ማለት ነው። ከእነዚህ ስራዎች መካከል የምርጫ ቦርድ ማኑዋሎችን በማዘጋጀት ማለት ከሃይማኖታዊ ምርጫዎችን ለማከናወን የሚያስችሉ ማኑዋሎችን በማዘጋጀት እንዲሁም የምርጫ አስፈጻሚዎችን በመምረጥ በማሰልጠንና እና ማኑዋሎችን የተለያዩ ማኑዋሎችን በማዘጋጀት እነሱንም ፕሪንት በማድረግ ሲዘጋጅ ነበረ። አሁን ላይ እንግዲህ እነዚህ የቅድመ ዝግጅት ስራዎችን እያጠናቀቅኩ ነው የሚል መግለጫ ነው ዛሬ ሲሰጥ የነበረው። እነዚህ ስራዎች ከሞላ ጎደል ሊጠናቀቁ ስለሚገኙ በነገ ሁለት ወይም ደግሞ ሰኔ 13 ቀን አጠቃላይ በየመስጂዱ የምርጫ ወይም ደግሞ የመራጮች ምዝገባ እንደሚጀምር አስታውቋል። ዶክተር አብዱላ ሲጥ ጥየሱፍ የኢትዮጵያ ስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ ሰብሳቢ ይህን አስመልክተው በሰጡት መግለጫ ነው ይህንን ያነሱት። መልእክታቸውን በከፊል ተከታትለን እንመለሳለን ለየ አካባቢው የሚያስፈልጉ የምርጫ ሰነዶችን በማሳተም እና በማሰራጨት በአሁኑ ወቅት ምርጫውን ለማስጀመር ወይም ምዝገባውን ለማስጀመር ስራውን ያጠናቀቅበት ጊዜ ላይ ነው የምንገኘው። በነገው እለት በመላው ኢትዮጵያ በየመስጅዱ ሙስሊሞችን ለምርጫ ወይም ለምዝገባ ራሳቸውን አዘጋጅተው ወደ ምዝገባ እንዲሰማሩ ለማድረግ በኢማሞች በየመስጂዱ ቅስቀሳ ይካሄዳል። እንግዲህ ጨምረውም እንዳነሱት በነገው እለት የምርጫ ወይም ደግሞ የመራጮች ምዝገባ ይጀመር እንጂ የቦርዱ በገለልተኛ ፍትሐዊና አካታች አሳታፊ የሆነ ምርጫ ለማከናወን በአምስት ዘርፎች ምርጫውን ለማከናወን ጥረት እያደረገ እንደሆነ ነው የተነሳው። ይህም እንግዲህ ፍትሐዊ አካታችና አሳታፊ የሆነ ምርጫ ለማከናወን የሚያስችለው መሆኑን የተነሳው። ይህንን ምዝገባ እንግዲህ በሚቀጥሉት ሁለት ሳምንታት በማጠናቀቅ ቀሪ የምርጫ ሂደቶች እንደሚቀጥሉ ነው የተነሳው። ሙስሊሙ ማህበረሰብ በተሰጠው ጊዜ በመመዝገብ ለቀጣይ የምርጫ ሂደቶች ራሱን ማዘጋጀት እንዳለበትም ነው ያነሱት። መልእክታቸውን አሁን ተከታትለን እንመለሳለን። ለሙስሊሙ ህብረተሰብ እስከ ዛሬ ድረስ ባልነበረው ሁኔታ ሁሉም እንዲሳተፍ መድረኩ ስለተመቻቸለት ሳይዘናጋ በወቅቱ ሄዶ እንዲመዘገብ እና የምርጫ ካርዱን እንዲቀበል አደራ ለማለት እንፈልጋለን። ቦርዱ እንግዲህ በምርጫዎት ሊያጋጥሙ የሚችሉ የገለልተኝነት፣ የፍትሐዊነት፣ የአካታችነት ጥያቄዎችን ለመመለስ ከወዲሁ እየሰራ እንደሚገኝ ነው። አጠቃላይ በመግለጫው የተነሳው አጠቃላይ የመግለጫው ይዘት ይህን ይመስል ነበር። በእኔ በኩል ያስኳቸው መረጃዎች እነዚህን ይመስላሉ። ጀማል፣ አመሰግናለሁ። መልካም ጊዜ።